ሰላም ሰላም የዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዛሬ እናንተን ይመቻል ይሆናችኋል ብለን ያሰብ ነውን እና ቃላትን በቀላሉ ማንበብ የምችሉበት እንደዚሁም ፊደላት እንዴት መለየት እና በእያንዳንዱ ፊደላት እንዴት አይን አድርጋችሁ ወይም በምን ሁኔታ ቃላትን እንደምትመሰርቱ የተመሰረቱ ቃላትንና እንደዚሁም ደግሞ የተጻፉ ጽሁፎቹን በቀላሉ ማንበብ የምችሉበትን መንገድ የእናንተ ይሆናል ይመቻል እንዲሁም ይቀላችኋል ብለን ባሰብነው መንገድ ይዘንላችሁ መጠናል። ቤተሰብ ያልሆናችሁ ቤተሰብ ሆኑ፣ ሳብስክራይብ እያደረጋችሁ ላይክ፣ ሼር ለጓደኞቻችሁ አድርጉ። እስከ መጨረሻው ተከታተሉን። በዛሬው ዝግጅታችን ያው እንደዚህ ፊደሎቹን ይዘን መጠናል። በእያንዳንዳቸው ፊደላት ደግሞ የተመሰረቱ ቃላትን እንዴት እንደምትጽፉና በእነዚህ በተጻፉ ፊደሎች እንዴት አድርጋችሁ ቃላትን እንደምትመሰረቱ ወይም እንደምትጽፉ ጽሁፍ እንዴት እንደምትጽፉ ያሳያችኋል ማለት ነው። እሺ የመጀመሪያውን እኛ ዛሬ ያዘጋጅን ላችሁን ፊደል እስኪ እንቁጠርላችሁ ወይም እንጥራላችሁ አብራችሁ ጥሩ። ሰ ሱ ሲ ሳ ሴ ስ ሶ ሰባት ፊደሎቹ ናቸው። ፊደሎቹ ሰባት ናቸው። እንደ ሌሎቹ እንደ በፊቶቹ ሰ ሱ ሲ ሳ ወደታች እንደዚሁ ተጽፈዋል ስለዚህ በእነዚህ ፊደሎች ደግሞ የተመሰረቱ ቃላትን እያንዳንዳቸው የማነብላቸው ይሆናል ለምሳሌ በሰ ሰ ን በ ት እንግዲህ እናንተ ለማንበብ የእያንዳንዳቸውን ፊደላት በዝግታ ና በትክክል ስማቸውን ሳትስቱ በትክክል መጥራት መቻል ለማንበብ ያበቃችኋል ሰ ን በ ት ሰንበት ሰንበት ሰንበት ፈጠንላችሁ። ሰ ሞ ን ሰ ሞ ን ሰሞን ሰሞን ሰሞን ሰ ፈ ር ሰ ፈ ር ሰፈር ሰፈር ሰፈር። ስለዚህ በትክክል የቃላቱን ድምፅ ሳታጎላድፉ በትክክል መጠራት ከቻላችሁ ማንበብ እንደዚሁ ቀላል ነው ማለት ነው። በሱ ለምሳሌ በሱ የመሰረት ናቸው ፊደላት ሱ ል ጣ ን። ይኸው እነዚህ ከነ ቤተሰብ፣ ከጠ ቤተሰብ ና ከለ ቤተሰብ የመጡ ፊደላት ከሱ ፊደል ጋር በአንድ ላይ ሆነው ሱ ል ጣ ን ሱልጣን ሱልጣን ሱልጣን። በሱ ፍ በሱ ፍ ይሄ የፈ ቤተሰብ ነው። ይሄ የፈ ቤተሰብ ከዛ ከሱ ጋር ባንድ ላይ ሆኖ ነው፣ በሱ ፍ። እንግዲህ እያንዳንዱ የፊደል ቤተሰብ ምን አይነት ድምፅ እንዳለው ደግሞ እናንተ በትክክል ማየት አለባችሁ። ፊደል ገበታ ላይ ገብታችሁ ወይም ደግሞ የተጻፉ የአሁ ቤቶች ስላሉ እነዚያ ጋር ገብታችሁ ማየት መከታተል ትችላላችሁ። ከሱ ከሱቅ ከሱቅ ከሱቅ በትክክል መጥራትና እንደዚህ ማንበብ። ሁለቱን ወይም ሦስቱን ፊደላት በአንድ ላይ ያገጣጥሙ። ከሱ ከዛ ፈጠን ብዬ ከሱቅ ፊደሎቹን ጠራው። ከዛ በፈጠን ብዬ መጥራት ከሱቅ ከሱቅ። ስለዚህ እንደዚህ ቀላል ስለሆነ ተከታተሉኝ። ሲ ሲ ከሰቤተሰብ ሶስተኛው ፊደል ይኸው፣ ከእግሩ ጥመም ያለ ነው። ሁለተኛ ፊደሎች ሁሎቹም ከጎናቸው እንዳለ፣ አንደኛ ፊደሎች ደግሞ ምንም ቅጥል የሚባል ነገር እንደሌላቸው በፊደላትን ስናስተምር አሳይተናችኋል። አሁንም እንደዚሁ በዛ ለማስታወሻ የሆናችኋል ምናልባት የረሳችሁ። በዚያ መሰረት ሲ ፈ ን ሲ ፈ ን። ይቺ ፈ ትባላለች። ይቺ ን ይቺ ሲ ከዚያ እነዚህ ሲ ፈ ን ሲፈን ሲፈን ሲ ሲ ሸ ጥ። ይቺ ሲ ናት። ከዛ ይቺ ሸ ይቺ ጥ ባንድ ላይ አርገን ሲ ሸጥ፣ ሲ ሸጥ፣ ሲ ሸጥ። እንደ እኔ ጋር በትክክል እያላችሁ ከሆነ በእርግጠኝነት በቀላሉ ታነባላችሁ። ሲ በ ላ ሲ በ ላ። ይቺ ፊደል ሲ ትባላለች። ይቺ በ ዛ ይቺ ላ። ሁለት ሶስቱንም በትክክል ጠራው ከዛ ሶስቱንም በትክክል አገጣጥም መጥራት ሲበላ ሲበላ ሲበላ ይኸው አነበባችሁ ማለት ነው። ሲበላ ከዛ አራተኛ ፊደል ሳ ሳ ሳ ጥ- ን ሳ ጥ- ን እች ሳ የምትባል ፊደል ናት ወይም ሳ ድምፅ ያላት ፊደል ናት። እቺ ደግሞ ከጠቤተሰብ ጥ ስድስተኛዋ ፊደል ጥ። እቺ ደግሞ ከነ ቤተሰብ ስድስተኛዋ ፊደል ን። ስለዚህ እነዚህም በትክክል እንደዚህ ከጠራሁ በኋላ በአንድ ላይ አጋጣጥሜ ሳ ጥ ን፣ ሳጥን፣ ሳጥን፣ ሳጥን። ሳ ቲ፣ ሳ ቲ ን፣ ሳናት። እቺ ቲ እቺ ም ከዚያ ሶስቱንም ባንድ ላይ አድርጌ ሳንቲም ሳንቲም ሳንቲም። ሳ ሬ ም ሳ ሬ ም ይቺ ሳ የቤተሰብ ፊደል ቤተሰብ ናት እንደምትባት አራተኛዋ ፊደል። ይቺ ሬ ደግሞ ከረ ቤተሰብ አምስተኛዋ ፊደል። ይቺ ም የምትባለዋ ደግሞ ከመ ቤተሰብ ስድስተኛዋ ፊደል። እነዚህን ፊደሎች በትክክል ያላቸውን ድምፅ ስጠራ ማንበብ እችላለሁ ማለት ነው። ስለዚህ ሳ ሬ ም ሳሬም ሳሬም ሳሬም እንደዚህ ማንበብ ቻልሁኝ። እሺ ወደ ቀጣዩ እንሄድ። ከዛ እንደምታዩት እዚህ ቀጣዩ ፊደል ከ ሳ ቀጥሎ ሴ ይመጣል ማለት ነው። እስከዚህ ባለው ቃል መሰርተናል። ከዛ በኋላ ነው የቀረው ሴ ሴ አምስተኛ ፊደል ከሰ ቤተሰብ፣ ረ ከረ ቤተሰብ የመጀመሪያው ፊደል፣ ኛ አራተኛው ፊደል ከኘ ቤተሰብ ኛ ይባላል። ስለዚህ እነዚህን ድምጾች በትክክል ስጠራ፣ ሴረኛ፣ ሴረኛ፣ ሴረኛ። ሁሴን ሁ ደግሞ ከሀ ቤተሰብ ሁለተኛው ወይም በጎኑ ምክትል ያለው ሁ አምስተኛ ፊደል ይሄው። ሴ ይ ማለት ነው። ሴ ከዛ ስድስተኛ ፊደል ከነቤተሰብ ቤተሰብ ን። እነዚህም በጋራ አገጣጠም ሁሴን ሁሴን ሁሴን። ከዛ ዮ ሴ ፍ ዮ ሴ ፍ ዮ ከየቤተሰብ ሰባተኛ ፊደል ወይም የመጨረሻው ፊደል ነው። ሴ ይኸው አምስተኛ ፊደል ነው እንደምታዩት። ፍ ደግሞ ስድስተኛ ፊደል ከፈ ቤተሰብ። ስለዚህ እነዚህን ድምጻቸውን ሳላጎለዳድፍ በትክክል ስጠራቸው የተጻፈውን ቃል ማንበብ ቻልሁ። እንደዚሁም ደግሞ እነዚህን ፊደሎች ከተለያየ ቦታ አገጣጥሜ እንደዚህ ሳስቀምጣቸው መጻፍ ቻልሁ ማለት ነው ለህ ሁለቱንም ማንበብ ቻልሁ፣ መጻፍ ቻልሁ፣ ቃል መመስረት ይቻልሁ። ዮ ዮሴፍ ዮሴፍ ዮሴፍ። ስለዚህ እንደዚህ አደርጋቸው አንብቡ። ስ ስ ስድስተኛ ፊደሉ ከሰብ ቤተሰብ ስ ይህን ይመስላል። ከዛ ስ እ ለ ስ እ ለ እቺ ስድስተኛ ፊደል ናት። ከአ ቤተሰብ ወይም ዜሮ አ ማለት ነው። እሷ ጋ እ ስድስተኛዋ ፊደል ይህን ትመስላለች። ል የለ ቤተሰብ ደግሞ ስድስተኛዋ ፊደል ል ትባላለች። እነዚህን አምጥቼ የተመሰረተ ቃል እንዴት እንደማነብ ላሳያችሁ። ስ እ ል ስዕል፣ ስዕል፣ ስዕል ስ ል ጣ ን ስ ል ጣ ን ስልጣን ስልጣን ስልጣን ስለዚህ ስ የው ስድስተኛ ቤተሰብ ከሰ ቤተሰብ ል ከለ ቤተሰብ ስድስተኛ ነው ጣ ከጠ ቤተሰብ አራተኛ ን ከነ ቤተሰብ ስድስተኛ ነው ወይም የነቤተሰብ ስድስተኛው ፊደል ን ይባላል አራተኛው ፊደል የጠ ቤተሰብ ጣ ል የለ ቤተሰብ ስድስተኛ ፊደል ስ የው ስድስተኛ ፊደል መታያዝ ነው ከዛ አራቱም ፊደሎች በትክክል ስጠራ ስልጣን ስልጣን የሚል ጽሑፍ ማንበብ ቻልኩ ማለት ነው። ስ ን ብ ት ስንብት ስንብት ስንብት በትክክል መጥራት መቻል ሁሉም ስድስተኛ ፊደሎች ናቸው። ስከሰቤተሰብ ይኸው የሚታዩት ሰብ ስድስተኛ ፊደል ን ከነቤተሰብ ስድስተኛ ፊደል ነው። ብ ከቤተሰብ ስድስተኛ ፊደል ነው። ስድስት ከተ ቤተሰብ ስድስተኛ ፊደል ነው። እነዚህ ሁሉንም ስድስተኛ ፊደሎች ትጠራ። ለምሳሌ ይሄው ስንብት ስንብት የሚል ጽሑፍ ማንበብ ቻልኩ። ሶ ሰባተኛው ፊደል የሰቤተሰብ ይሄ ነው ሶ ሶ ስ ት። እንግዲህ የሰቤተሰብ ወይም ሰፊደሎች ሁለት የተለያዩ ሰዎች አሉ። በድምጽ ተመሳሳይ፣ በቅርጽ ግን የተለያዩ እቺ ሶ ከዚህኛው ሰ ወይም ሳቱ ሰ ከሚባለው ጋ ተመሳሳይ ስድስተኛ ፊደል ናት። እቺ ደግሞ ይኸው ስ የንጉሱ ሰ ና ሳቱ ሰ የሚባሉት ናቸው። እነዚህ እቺ ሰባተኛው ፊደል ናት። እቺ ስድስተኛው ፊደል እቺ ት ከዚያ ሶስት ሶስት ሶስት ለዚያ አድርጌ ጻፍኩ። ሶ ለ ል ሶ ለ ለ ያው ል የመጀመሪያው ፊደል ነው። ልህ ደግሞ ከለ ቤተሰብ ከዚህ ቤተሰብ ስድስተኛው ፊደል። እነዚህ በትክክል ስንጠራ ሶለል ሶለል ሶ ፋ ቺ ን ሶ ፋ ቺ ን ስለዚህ እናንተ በቀላሉ እንዴት ማንበብ እንደምችሉ እዩ። እቺ ሶ ፋ ቺ ትርጉም ያለው ነው። አሁን የራሱ ስጠራ ስለዚህ ፈጠና ር ስጠራው ደግሞ የበለጠ ትርጉሙ ግልጽ ይሆናል ማለት ነው። ሶፋችን ሶፋችን ሶፋችን። ስለዚህ እንደዚህ እያደረጋችሁ እያነበባችሁ ተለማመዱ። ወደ ቀጣዩ እንደዚሁ ጽሁፍ ወደ ጻፍንበትና ንባብ የተለማመድንበት ይሄ ነው። ስለዚህ የረ ቤተሰብ ይህም እንደዚሁ ሰባት ፊደሎች አሉ። ትረ ሩ ሪ ራ ሬሮ ይኸው የምታዩት እነዚህን ይመስላሉ። በእያንዳንዳቸው ደግሞ ይኸው ረ የመጀመሪያው ፊደል ይህ ነው። በዚህ የተመሰረቱ ቃላት እናምብ ረ ዥ ም ረ ዥ ም እንግዲህ ረ የመጀመሪያው ፊደል ከጀ ቤተሰብ ጅ ስድስተኛው ፊደል ከመቤተሰብ ደግሞ ም ስድስተኛ ፊደል ነው ስለዚህ ሁለት ስድስተኛ ፊደሎችን አምጥቼ ረን የመጀመሪያውን ፊደል አድርጌ እንደዚህ አይነት ቃል ጻፍኩ። ይህንን ደግሞ ሳነብ ረዥም፣ ረዥም፣ ረዥም። ስለዚህ እንደዚህ አድርጋቸው። ጥሩ ረ ፈ ደ ረ ፈ ደ የምታዩዋቸው ሁሉችም ሶስቱን ፊደሎች የመጀመሪያ ፊደሎች ነው። ረ የመጀመሪያው ፊደል ከረ ቤተሰብ፣ ፈ ከፈ ቤተሰብ የመጀመሪያው ፊደል፣ ደ ከደ ቤተሰብ የመጀመሪያው ፊደል። ስለዚህ እነዚህም በአንድ ላይ አገጣጥመን ስንጠራ ረፈደ፣ ረፈደ፣ ረፈደ የሚል ድምጽ ያለው ቃል አነበብን። ረ ታ፣ ረ ታ ታ። አራተኛ ፊደል ከተ ቤተሰብ። ረ ይኸው የመጀመሪያው ፊደል ነው ከረቤተሰብ ይህን በአንድ ላይ አድርገን ረታ ረታ ብለን ማንበብ እንችላለን ማለት ነው። ሁለተኛው ከረቤተሰብ ይኸው የምታዩት ቅርጽ ያለው ፊደል ነው፣ ሩ በዚህ የተመሰረቱ ፊደላትን ደግሞ እንደዚሁ እናንተ በቀላሉ ከኛ ጋር መለማመድ ያመቻችኋል ብለን በማሰብ ነው፣ ፍጥነት እያነበብ እንሄዳለን። ሩ ጫ ው ሩ ጫ ው ሩጫው ሩጫው ጫ አራተኛ ፊደል ናት ከጨ ቤተሰብ ው- ሁለተኛዋ ፊደል ከወ ቤተሰብ ወይም ስድስተኛዋ ፊደል ይዞ መሀል ላይ ስለሆነች ስድስተኛ ፊደል ናት። ያችኛዋ ወረድ ትላለች፣ ቅጥሏ ሁለተኛ ፊደል። ስለዚህ ስናነበው ሩጫው ሩጫው ብለን እናነበዋለን። ሩ ዝ ሩ ዝ ይኸው ሩ ሁለተኛ ፊደል ከረ ቤተሰብ ዝ ደግሞ ከዘ ቤተሰብ ስድስተኛው ፊደል ነው። እነዚህ ፊደሎች በአንድ ላይ አድርገን ስንጠራ ሩዝ፣ ሩዝ፣ ሩዝ የሚል ቃል ማንበብ ቻል ማለት ነው። ሩ ቅ ሩ ቅ ያው ቅ ቀ ቁ ቂቃቄ ቅ ቆ ስለዚህ ስድስተኛው ፊደል ቅ የሚለው ድምፅ አለው። ይሄ ድምፅ ደግሞ ከዚህ ጋር ከሩ ጋር በአንድ ላይ ተጣምሮ ትርጉም ያለው ቃል የሚሰጥ ቃል ተመስርቶበታል። ይህን ስናነብ ሩቅ ሩቅ ሩቅ ብለን እናነባለን ማለት ነው። ሶስተኛው ፊደል ከረ ቤተሰብ ሪ ይሄው ቅርጽ አለው። ዙ ሪ ያ ዙ ሪ ያ ይሄ ከዘ ቤተሰብ ሁለተኛው ፊደል ዙ በጎኑ ላይ ይሄው ከተላለው ሪ ከረ ቤተሰብ ሶስተኛው ፊደል ያ ከየቤተሰብ አራተኛ ፊደል የዩ ይ ያ አራተኛ ፊደል ነው ማለት ነው። ስለዚህ እንደዚህም የጠራችው እየጠራችሁ መለማመድ ትችላላችሁ። ስለዚህ ይህንን ቃል እያንዳንዱን ፊደላት በትክክለኛ ድምጻቸው ስጠራ ዙሪያ፣ ዙሪያ፣ ዙሪያ የሚል ቃል ማንበብ ትችላላችሁ ማለት ነው። የመጀመሪያው ፊደል መ ነው። ከረ ቤተሰብ ሶስተኛው እንደምታዩ ትሪ ወ ደግሞ የከወ ቤተሰብ ሰባተኛው ፊደል ወ ወ ወ ሰባተኛው ላይ ስትደርሱ ይህ ቅርጽ ያለው ፊደል ታገኛላችሁ። ቺ ደግሞ ቸ ቹ ቺ ስድስተኛው የቸ ቤተሰብ ደግሞ ይህን ቅርጽ ያለው ይህ ድምጽ ይሆናል። ስለዚህ እነዚህን ፊደሎች በትክክል አገጣጥመን ስንጠራ መሪዎች መሪዎች መሪዎች የሚል ቃል ታነማንበብ ትችላላችሁ ማለት ነው። ኮ ሪ ያ ኮ ሪ ያ ይኸው ኮ ከቤተሰብ ሰባተኛው ፊደል ነው። ሪ ደግሞ ከረቤተሰብ ሶስተኛው ፊደል ያ ከየቤተሰብ አራተኛው ፊደል እነዚህን ሶስት ፊደሎች በትክክል አገጣጥመን ስንጠራ ኮሪያ ኮሪያ ኮሪያ የሚል ቃል ታነባላችሁ። ወይም ይህን ቃል እንደዚህ ማንበብ ትችላላችሁ ማለት ነው። ከረ ቤተሰብ አራተኛው ፊደል ይህ ነው። ራ ራ ራ ሱ ን ራ ሱ ን ይኸው ራ አራተኛው ፊደል የምታዩት ነው። ራ ይህን የመሰለ ቅርጻ አለው ወይም ይህ ሱ ደግሞ ከሰ ቤተሰብ ሁለተኛው ፊደል ሱ ሱ ን ደግሞ ከነ ቤተሰብ ስድስተኛው ፊደል ነኑኒና ኔ ን ኖ ን የምትለዋ ከነ ቤተሰብ ችናት ቅርጿ። ስለዚህ እነዚህን ድምጻቸውን በትክክል ስንጠራ ቃሉን በትክክል ማንበብ እንችላለን ማለት ነው። ራ ሱ ን ራሱን ራሱን ራሱን ራ ቁ ቱ ን አራት ፊደሎች አሉ። ራ ይኸው አራተኛው ፊደል ናት። ቁ ሁለተኛው ፊደል ከቀ ቤተሰብ፣ ቱ ከተ ቤተሰብ ሁለተኛው ፊደል ን ደግሞ እንደነገርኳቸው ይ ከዚህ ጋር ላይ ስድስተኛው ፊደል ከነ ቤተሰብ። ስለዚህ እያንዳንዳቸውን የፊደል ቅርጽም በቀላሉ መያዝ ትችላላችሁ። እነዚህም ፊደሎች ደግሞ አገጣጥመን በትክክለኛ ድምፅ ስንጠራቸው እናነበዋለን ማለት ነው ራ ቁ ቱ ን ራቁቱን ራቁቱን ራቁቱን የሚል ጽሁፍ ማንበብ ትችላላችሁ። ስ ራ ወ ቺ ስ ራ ወ ቺ ስ ስድስተኛ ፊደል ከሰ ቤተሰብ ነው። ራ ደግሞ እንደምታዩት አራተኛው ፊደል ከረ ቤተሰብ። ወ ሰባተኛው ፊደል ከወ ቤተሰብ ቺ ስድስተኛው ፊደል ከቼ ቤተሰብ። ይህንን ወ ዉ ዊ ዋ ዊ ዉ ዎ ሰባተኛው ላይ ወ የሚለው ፊደል ቅርጹ ይህን ይመስላል። ቸቹ ቺቻ ቼ ቺቾ ቺ የሚለው ፊደል ስድስተኛው ላይ ከቾ በፊት የሚመጣው ይህ ቅርጽ አለው። ራ ይሄው የምታዩት ነው። ሰሱ፣ ሲሳ ሲስ ሶ ስትሉ ስ ብሎ የሚወጣው ድምፅ ይሄ ነው ቅርጹ። ስለዚህ እነዚህን ስራዎች ስራዎች ብለን ማንበብ እንችላለን ማለት ነው። ቀጣዩ ከረ ቤተሰብ ሳይመሰረትባቸው የቀሩ ሬ፣ ር፣ ሮ ስድስተኛው ማለት አምስተኛው፣ ስድስተኛው እና ሰባተኛው ፊደል ነው። ስለዚህ አምስተኛው ፊደል ይሄ ነው። ሬ ሬ ሬ ስለዚህ እና እያየዝን መ ሬ ት ነው። ስለዚህ መ ከመቤተሰብ የመጀመሪያው ፊደል ነው። ሬ ከረቤተሰብ አምስተኛው ፊደል ይሄው የምታዩት ነው። ት ደግሞ ከተቤተሰብ ስድስተኛው ፊደል ነው። ስለዚህ እናገጣጥመን በትክክል ስንጠራ መሬት፣ መሬት፣ መሬት የሚል ድምፅ ይኖረዋል ማለት ነው። በ ይሄው፣ በ ከበቤተሰብ የመጀመሪያው ፊደል ነው። ሬ ከረቤተሰብ አምስተኛው ፊደል ወ፣ ሰባተኛው ፊደል ቺ፣ ስድስተኛው ፊደል ነው። እነዚህም በትክክል ከጠራን በኋላ ፈጠን አድርገን ማያያዝና ድምፁን በቀል አሩ በትክክለኛውን ድምፅ አውጥተን ማንበብ ማለት ነው። በሬ ወ ቺ በሬዎች በሬዎች በሬዎች። ሬ ዲ ዮ ሬ ዲ ዮ ሬዲዮ ሬዲዮ ሬዲዮ። ይኸው እንደዚህ ማንበብ ቻለው። ር ስድስተኛ ፊደል ር ይህን የመሰለ ቅርጽ አለው። ር ብ ቃ ይኸው ቃ ቀቁቂ ቃ አራተኛው ፊደል ቃ። ይኸው እንደዚህ እያደረጋችሁ ተለማመዱ። ብ ስድስተኛው ፊደል በቡቢ ባቤ ብ ቦ ከቦ በፊት የሚመጣው ይህ ቅርጽ አለው ር። ደግሞ ይሄው ስድስተኛ ፊደል ላይ ዛሬ ር፣ ሮ። ብታዩት፣ ር፣ ሮ። ስለዚህ ይህንን በትክክል ስጠሩ፣ ርብቃ፣ ርብቃ፣ ር ብቃ፣ ርብቃ። ቀጣዩ ር፣ ግ፣ ብ። ሁሎቹም ስድስተኛ ፊደል ናቸው። ር ከረ ቤተሰብ ስድስተኛ ፊደል። ግ ከገ ቤተሰብ ስድስተኛ ፊደል ብ ከበ ቤተሰብ ስድስተኛ ፊደል። ከዛ እነዚህ በአንድ ላይ አድርገን በትክክል ስንጠራ እርግብ፣ እርግብ፣ እርግብ የሚል ቃል እንመሰርታለን ማለት ነው። እር ከ ን እር ከ ን እርከን፣ እርከን። ስድስተኛ ፊደል፣ ከ የመጀመሪያው የከ ቤተሰብ ን ስድስተኛ ፊደል ከነ ቤተሰብ። እርግጠኛ ነኝ ንን ከተለያየ ቦታ ስላያችኋት ካሁን በኋላ ስድስተኛው የነ ቤተሰብ ስም በትክክል ይዛችኋታል ብዬ አስባለሁ እ ይህን ትመስላለች። በአንድ ላይ አድርገን ስናነበው እርከን እርከን ብለን እናነባለን ማለት ነው። ሮ ሮ፣ ይኸው ስድስተኛው ኖ፣ ሰባተኛው ፊደል ከረ ቤተሰብ ሮ። ስለዚህ በዚህ የተመሰረቱ ፊደላት በለዚህ ፊደል የተመሰረቱ ቃላት ደግሞ ሮ፣ ጠ፣ ቺ ቺ ሮ ሰባተኛው ፊደል ይሄ ነው። ከዚያ ጠ፣ ከጠ ቤተሰብ የመጀመሪያው ፊደል። ቺ፣ ከቸ ቤተሰብ ስድስተኛው ፊደል። እነዚህን በትክክል ስንጠራ ሮጠች፣ ሮጠች፣ ሮጠች። ሮ ላ ዶ፣ ሮ ላ ዶ። ስለዚህ ሮ ሰባተኛው ፊደል እንደምታዩት፣ ከረ ቤተሰብ። ላ አራተኛው ፊደል ከለ ቤተሰብ። ዶ ደግሞ ከደ ቤተሰብ ሰባተኛው እና ከደ ቤተሰብ የመጨረሻው ፊደል ነው። ስለዚህ ሮላንዶ ሮላንዶ ሮላንዶ ብለን ማንበብ እንችላለን። ሮ ሮ እንግዲህ ሰባተኛ ፊደሎችን ሁለቶቹን ደጋግመው ደጋግመን ደግሞ የመሰረት ናቸው ቃላት ሮ ሮ ሮ ሮ ሁለቱን ደጋግመን ስንጠራቸው ሮ ሮ የሚል ቃል ማንበብ ቻልን ማለት ነው። ወዳጆች በዛሬ ዝግጅታችን ከዚህ ጋር እናበቃለን። በአማርኛ ፊደላት ቃል አመሰራረት ላይ እንዲሁም ደግሞ በንባብ ላይ እንደዚሁ ማንበብ የሚያስችል መረጃ አግኝተናል። እንደዚሁም ደግሞ ይጠቅመናል ብላችሁ ካሰባችሁት ሳብስክራይብ እያደረጋችሁ ዩቲዩችን አበረታቱ። ቤተሰብ ሆኑን የተሻለ ነገር እንድንሰራ በኮሜንት በላይክ በሼር አግዙን፣ ተባበሩን። ያው የግድ ነው። የእናንተው ቤተሰብ ከሆነ ደግሞ እናንተም ማኛ ማበረታታት የግድ ነውና በሌላ ዝግጅት ይዘንላችሁ እስከምን መጣ። ሰላም ሁኑ። ቻው